አልሐምዱሊላህ ረቢልአለሚን አላህ ካሰብኩት በላይ እጥፍ እጥፍ አድርጎ አሳክቶልኛል። የልቤ መሻት ሞልቶልኛል። ክብርና ልቅና ለአንተ ይገባሃል። አልሐምዱሊላ ረቢልዓለሚን። በመቀጠል ወልዴ የእኔ ምርጥ ለአንተ ቃላት የለኝም። በየ እርክበት አላህ አላ ደስተኛ ያድርግ። ዘርህን በሙሉክ ክፉ የሚባል ነገር አያገኝብህ። በየእርክበት ጥሩ ነገር እንጂ መጥፎ ያገኝ ማለት በጣም በቃ ደስ ብሎኛል። ከምላችሁ በላይ ማለት ነው። ደስታይ መቆጣጠር አልቻልኩ። እና የእኔን ደስታ ስትከታተሉ የነበራችሁ በሁሉም ቦታ ያላችሁ ከልብ አመሰግናለሁኝ። እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁኝ ከልቤ ደስ በጣም ደስ ብሎኛል። ስማችሁን ያልጠራዋችሁ ያላመሰገንኳችሁ እናንተም ሁሉ በቃ ከልብ አመሰግናለሁኝ። በጣም ደስ ብሎኛል። እንኳን ደስ አላችሁ እላለሁ በድጋሚ አልሐምዱሊላሂ ረቢል ዓለሚን አላህ የልቤን መሳት መሻት አሳክቶልኛል። ለሱ ምን ይሳነዋል። ወደ ሰጥሃለሁ አደራ የምልህ ግን አደራ የምልህ ግን ይህንን ብር በቀልድ ሳይሆን ለቁም ነገር ነገ ለሌሎች ለብዙ ሰዎች የስራ ድል የምትፈጥርበት አላማ ላይ እንድታውለው ብቻ ነው አደራ የምልህ። ከዛ ውጪ ፎንትኑን አክሴፕት ያደረግንህም በጣም ብዙ ሰዎች ሼር እያደረጉልን ስለነበረ በጣም ብዙ ሰው የሰራውን ቻለንጅ ያስጀምረኝ ብለህ የሰራውን ቪዲዮ በጣም ብዙ ሰው ሼር ስራ አደረገልኝ። ከዛ ደግሞ ባለፈ ከእንትን ባለፈ ደግሞ ሼር ከማድረጋቸው ባለፈ ደግሞ አንተም እንድትጠቀም ዋናው ቴች ደሊቨሪ የተከፈተው እንደዚህ በስደት ሀገር ያሉ አረብ ሀገር ያሉ ወንድሞቻችንን የስራ እድል መፍጠር የእነሱን ሕይወት መለወጥ ማገዝ ስለነበረ የእኛ በጣም ትልቅ ፕሮጀክት ያለን ሶፍትዌር ካምፓኒ ያለኝ አሁን ደሊቨሪ ካምፓኒ አይደለም፣ ሶፍትዌር ካምፓኒ ሰጠው። በጣም ሞላ። እኔም ባለኝ አቅም ልሸጋገራለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቡድና የተከበራችሁ የአሚና የተወ ተከታታዮች እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አደራችሁ? ሁሉንም እንግዲህ ዛሬ የመጣው ደስ ብሎ ነው። ወላ ማብሩክ ብያለሁ፣ ማብሩክ ወንድም አሊ እንኳን ደስ አለ እልልልልል ብያለሁ። አላ ስብሃነ ወተዓላ እሱ ሲፈልግ ስበብ ነው የሚፈጥረው ማለት ነው። እና አሁን ወንድማችን ወልደ ገወርጊስ አንተም አላ ስብሃነ ወተዓላ ቀጥተኛውን መንገድ አላ ይምራህ ነው ለው። ይህን ስል ደግሞ አንዳንዶቻችሁ እንዳትቀየሙ ሁሉም ሀቅ ያለውን ብሎ ይዟን እሱም የተናገረውን ሰምቻለሁ። ነገር ግን አላህ ስብሃነሁ ወተዓላ ሂዳያ ቢሰጡ በዚህ ልክ ማሻአላህ ተባረካለህ። ደግነት ይዞ ጥሩነት ይዞ ማሻአላህ ወላሂ፣ እኔ እንዴት ነህ ትደሰጥኩ ያሊን ጭንቀት እንግዲህ ወንድማችን አሊ አላህ ስብሃነሁ ወተዓላ ያኔ ስበብ አድርጎ ሰእቶሃን የልቤ መሻት አይቶ ብለሃል። ባለፈው ያሰራውን ቪዲዮ እያየሁ ነበር። ወላሂ ብዙ አልከታተለው ነው ግን፣ ይህን ሰሞን ይሄን ኢቲኤች ዲሊቨሪ ፎሎው አድርጎኝ ካለ ጀምሮ ፎሎው አድርጎኝ ካለ ጀምሮ በቃ አከታት ሁሌም ነው የምከታተለው የተከታተልኩኝ። እኔ በቃ ግን ምንም አንድ ሰው አንድ ሰው ቢያጨበጭብ እጅ አንድ ሰው ቢያጨበጭብ ጭብጫ አይሞቅም ይባላል። አንድ እጅ ቢያጨበጭብ እና ዘመድ ብርዳዳሽ ጋር የማይጎዳ ይላል ያገሬ ሰው። ግን ብዙ ሰዎች ተዛዝበናል ሀዚህ ላይ መማር ትችላላችሁ። እንግዲህ እህቶቻችን፣ ወገኖቻችን ሁላችሁም አይደላችሁም፣ እየተዟዟራችሁ ፎሎ እንዳታደርጉ፣ እሱ ላይ እሱ ቪዲዮ ላይ ገብተው በቃ ፎሎ እንዳታደርጉ። ያኔ ክርስቲያኖች እንደዚህ ደግሞ አሉ። ደግሞ ጥሩ ጥሩ እንግዲህ ከወንድም ወልደ ጊዮርጊስ መማር ትችላላችሁ። እንደ ጋር ደግሞ ጥሩ እህቶች አለው እንዴት ነው በሄ ልክ እንትን የምትሉት እንኳን ተሳዴ በብሎ አኮሎ አታድርጉ ሲሉ ሳለ ማለት ነው። ግን እሱ ያ ሁሉም በሃይማኖቱ ሃይማኖቱን ሲነኩበት ነው። እነዛ የነኩትን ሰው ብቻ ነው እንጂ ሌሎቻችሁ ጎረቤቶች፣ ወንድሞች፣ እህቶች ጥሩ ጥሩ ኦርቶዶክስ እህቶች አላችሁኝ፣ እናንተን አይመለከትም። ጥሩዎቹ፣ ግን መጥፎዎቹ የተሰደባችሁኝ ብሎ ነው የተናገረው። ወርከ እንትኑንም ሰምቸዋለሁ፣ አያቸዋለሁ ግን በዚህ ልክ ኦርቶዶክስ የሆናችሁ ገብታችሁ እንትን እንደ በየ ኮሜንቱ እየሄደች፣ አንዲቱማ ይሱብሃንአላህ ገርሞኝ ነበር። ደግሞ ፋን ተከታዎቹ ላይክ ያርጋሉ እንዴ ተከ አይ አይደለ እኛ እንችላለን፣ አንተ አንዲት ትላት አትሞላም ታያታል እያሉ ነበር። ግን ከዛ ወዲህ ደግሞ ሁሉም ቲክቶከሮች እነት ሳራ እነመሲ ለሱ ያልሰራ የለም ማሻአላህ፣ ተባረካላ ብያለው። እድለኛ ነው ሳይወድህ ሀያ ትንሽ ተከር እስከ ላይ እስከ ትልቅ እስከ መጨረሻው ያሉት ሁሉም ሰርተዋል። ሙስሊም፣ ክርስቲያን ኢላ አንዳንዶች ሲቀሩ በስተቀር ማለት ነው። እና ጥሩና ደጉን ጓደኞችህን ወይም ደግሞ ተከታዮችህን የሚወዱህን ሰዎች ለይተህበታል ብዬ ነው የማስበው ወንድም አሊ። እና ደግሞ ሰጠህን ገንዘብ እንደ ተባልከው ጥሩ ቦታ ላይ አውለህ ጥሩ ቦታ ደርሰህ አንተ ተቀይረህ ጓደኞችህን በዙሪያ ያሉት የተጨነቁ የተቸገሩ እንዲያንተ አሁን እንግዲህ አላህ ስብሀነሁ ተዐላ ፈረጀ ፈርጆሃል። የልብህን አንተ እና እሱ ብቻ ናቸው የምታውቁት። አንተ እንግዲህ እቺን አምስት መቶ ሺህ ብር ባገኝ ብለህ ቆይ እንጥልህ፣ ወላሂ ይሄ እንት እንት ምን ነውሱም የምትናገርበት እንጥልህ ደርቆ ነበር ምስኪን፣ አሳዝነኝ ወላሂ። እኔ እንኳን ምንም ድሮ ነበር እንጂ አሁን ላይ ብዙ እኔም ስለማልገባበት ብዙ እንትን የለውም፣ ግን በቻልኩ ሶስት ጊዜ ቪዲዮ ሰራሁ። አልሐምዱላህ ያገኘውትሁ ላይ ብለ ብለው የሰሩትን ሁላ ሸር ሳረግ ላይክስ አረግ መላደለ ደግነት ለራስ ነው ይባላል እና እንኳን ደስ አለህ ማብሩክ ወንድሜ። ትናንት ስትናገር የነበረውንም ሰምቻለሁኝ። ትዳርህ ልጅህ ማሻላህ አላህ ዳርህንም ያሳምርልህ። ልጅህም ደጋግመህ ሁለት ክበድ ጥሩ ቦታ ድረስ ጎበሱን ጀግና አሁን አንተ እንኳን ጀግና ነህ ብዬ ነው የማስበው። ጀግናሁን ካንተ ብዙ እንጠብቃል ደሞ እንደ ወንድማችን ወልደ ጊዮርጊስ እንዳለ ወንድማችን ወልደ ጊዮርጊስም ሁሌ ሰጥ ሁሌ ያኔ ለተጨነቀ ለተቸገረ ድረስ አሁንም ብዙ ሰዎች አሉ ከአላህ በታይ ካንተ እርዳታ የሚፈልጉ እንደዚህ ቻሌንጅ እንትን እያልክ እኛንም ደሞ አጠናክሩና እገዙና ምን ችግር አለ እኛም አረብ አገር የተሰቃየን ሴቶቻችሁ ብዙ አሉ የሚሰቃዩ እንደዚህ አንድ አንድ ሚሊዮን ባይሆን ወላሂ ወለ 200 ሺ 300 ሺ 500 ሺ እየሰጣችሁ ስራ ብታስጀምር እዛው እራሱ ዱባይ ያሉት እህቶችን በአንተ በወንድሞችን በመኪና በዲሊቨሪ ውስጥ እያካተትክ ብታሰራ የበለጠ ሁሉም እጅ ለእጅ ተያይዘን እናርጋለን ብዬ አስባለሁ፣ ማለት ነው። እና ደግሞ ሌላው ለኢትዮጵያውያኖች የማስተላልፈው ነገር ቢኖር ከዚህ እስኪ እህቶች፣ ወንድሞችን ከዚህ ከዘረኝነት ከምቀኝነት ከነገረኝነት እስኪ እንውጣና እጅ ላይ ተያይዘን እስኪ ስራ እንስራ። እጅ ላይ እንያያዝ፣ በስነ ስርዓት እስኪ ፍቅር። አላህ የጥሩውን ቀን ይመልስልን። እጅ ላይ ተያይዘን አላህ ፍቅር ይስጠን። ሰራህ ማታ እኔ በጣም ነው የትናንትናው ቀን ማታ ሳይለሊት እንደት እንዴት እየተደሰትኩኝ والله <سؤال> الله እና እኔ ብቻ የምናውቀው እኔ ከኔ ኪስ አይገባም ግን ወንድሜ ስላገኘልኝ እንዴት ወደ ላይ እንጡጡ እንጡጡ ነኝ ያልኩት። ምንም ማረግ አልችልም፣ ምክንያቱም እኔ እና الله ብቻ ነን እንደ الله سبحانه وتعالى ያኔ የሚያይ ግን እንዴት እንዴት እንደስ እንደ አጋጣሚ ትክትክ ስገባ ነበር ያየሁት እና ወንድም አልዬ እንኳን ደስ አለህ፣ እንኳን ደስ አለህ الله سبحانه وتعالى ደግሞ እዚህ በላይ ከፍ አድርጎ ብዙ ሰው የምትረዳ፣ ምስኪኖችን የምታበላ፣ የታረዙትን የምታለብስ፣ የራባቸውን የምታጎርስ፣ አገርህን የምጠቅም፣ ዲንህን የምጠቅም አላህ ያደርግህ። በርታ፣ ጀግና ነህ። እንግዲህ ወንድማችን ወልደ ጊወርጊስም ተናግሯል። እህቶቻችንን፣ ወገኖቻችንን እንደዛ ስትሉ የነበሩትን ተናግሯችኋል። ከሱ ተማሩ። አንድ ሰው ከመጥፎ ነገር እንኳ ቢሰራባችሁ ይቅር ብላችሁ እንትን ደግሞ፣ ከሰው ስህተት መቼም ቢሆን ከሰው ስህተት ከብረት ዝግት አይቀርም። እኛ ሰዎች ስንባል እንትነና እና እንደ ሙስሊም ክርስቲያን፣ እዚህ ቲክቶክ ላይ ይሄ ሶሻል ሚዲያ ከመጣ ወዲህ ነው ክርስቲያን ሙስሊም ማድረሽ ማድረሽ እየተከፋፈልን። መከፋፈሉን እንተውን አንድ እንሆን። አንድ ስንሆን ደግሞ የማንሰራው ነገር የለም የማናልፈው ችግር የማናልፈው እንትን መጥፎ ነገር የሚሆን ጥሩ ነገር የለም። ምክንያቱም ስንገዳደፍ ሁሉም ነገር እናልፋለን ማለት ነው። እኛ ስንደጋገፍ ደግሞ ራሳችንን ስለምናስከብር ማንም አይገባም በእኛ መሀል ማለት ነው። እንግዲህ እኔ እንጃ ምን እንደምላችሁ፣ ብቻ ዛሬ ደስ ብሎኛል። ደስ ሲበላቸው ሁላችሁንም አብሽሩ እና ደግሞ የሰው ገንዘብ እየወሰዳችሁ ለምትበሉ ሀራም ነው። የሰው ገንዘብ እሳት ነው። ስሩ ጥሩ ጣሩ ጋሩ ጥራችሁ እግራችሁ ብሉ። እንደገና ደግሞ ሲኖራችሁ ሰውን እርዱ። እንደዚህ ቻሌንጅ እያመጣችሁ ለሰዎች ደስታን ፍጠሩ እንጂ ለሰዎች ለቅሶን ሀዘንን አትፍጠሩ። ምክንያቱም ይቺ ቀሬ ና ቀሬ አለም ናት እላለሁኝ። ሁላችሁም በያላችሁበት አላህ ስብሀነሁ ወተዓላ ይጠብቃችሁ። ኑሩልኝ፣ ወዳችኋለሁ። አዲስ የሆናችሁ ቤተሰቦች ደግሞ ላይክ ሼር እንዲሁም ሰብስክራይብ ያደረጋችሁ አዳዲስ ሰብስክራይብ አድርጉ፣ ስገቡ ቪዲዮውን በላይክ ጀምሩ። በቅንነት ሁላችንም እንከባበርላለሁ አብሽሮ አሰላሙ አሌይኩም ረመቱላ